ወዲያውኑ እርግዝና ወይም ጽንስ እንዲፈጠር የሚረዱ አስር ምግቦች በዚህ ቪዲዮ፣ ወዲያውኑ ጽንስ ወይም እርግዝና እንዲፈጠር የሚረዱ ምግቦች የምናይ ሲሆን እነዚህ ምግቦች የወንድ የዘር ፈሳሽ ምርትን በመጨመር ለእርግዝና የሚረዱ ሆርሞኖችን በማነቃቃት በማመጣጠን የሴት የዘር ፍሬ ወይም እንቁላል ምርት ብሎም ጥራት ላይ ስራ በመስራት የስፐርም መጠን በመጨመር እንዲሁም የስፐርም ጤንነትን በማስጠበቅ ይሆናል። በፈለጋችሁት ጊዜ እና ወቅት ማርገዝ ለምትፈልጉ እንዲሁም ተኖ በማርገዝ ረገድ ላይ ችግር ካለ ይህ ቪዲዮ ለእናንተ ነው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ይደረግ። የዚህ ቪዲዮ መረጃ እንዲያልፋችሁ አታደርጉ። ስለዚህ እስከ ፍጻሜው ተመልከቱት። ቤተሰብ ትብብር ልጠይቃችሁ። ይህ ቻናል መንቀሳቀስ እንዲችል፣ እስኪ ሁላችሁም ላይክ አድርጉት። በማህበረሰባችን መውለድ የሚችሉ ነው፣ ግን ተኖ ለማርገዝ ወይም በፈለጉት ጊዜ ለመጸነስ ሲቸገሩ ይታያል። ታዲያ ይህን ችግር ለመፍታት ብዙ ዘዴዎች ሲኖሩ፣ አንደኛው አመጋገብን ማስተካከል ይሆናል። ቶሎ ለመጸነስ ከሚረዱ ምግቦች ውስጥ እስኪ መጀመሪያ የበሰለ ቲማቲምን እንመልከት። የበሰለ ቲማቲም ቶሎ እርግዝና እንዲፈጠር ትልቅ አስተዋጽኦ አለው። ቲማቲም በውስጡ ላይኮፒን የሚባል ንጥረ ነገር ሲኖረው ይህ ደግሞ የሴመንን ምርት ወይም የወንድ የዘር ፈሳሽ ምርት እንዲጨምር ያደርጋል። ከዚህም በተጨማሪ ቲማቲም ለቆዳ ውበት፣ ለቆዳ ጤና ይጠቅማል። ቲማቲም ብዙ የካንሰር አይነቶችን ለመከላከል ይረዳል። ቲማቲም ጠንካራ አጥንት እንዲኖረን ያደርጋል። ቲማቲም ሲጋራ በማጨስ ምክንያት የተከሰተን ጉዳት ለመጠገን ይረዳል። ቲማቲም በጣም አስፈላጊ የጸረ ኦክሲደንቶች መገኛ ነው። ቲማቲም ለልብ ጤና ይረዳል። ቲማቲም ለፀጉር ጤና ይጠቅማል። ለኩላሊት ጤና ይጠቅማል። ቲማቲም ለአይን ጤና ይረዳል። የደም የስኳር መጠንን ለማመጣጠን ይረዳል። ክብደት ለመቀነስ ይጠቅማል። ሌላው ለውዝን ወይም አቮካዶን መመገብ ይሆናል። ሁለቱም በውስጣቸው ከፍተኛ የፕሮቲን መጠን ስላላቸው የወንድ የዘር ፈሳሽ ወይም የስፐር መጠን እንዲጨምር ይረዳሉ። ለውዝን ወይም ኦቾሎኒን በተናጠል ሌሎች ጥቅሞችን ስንመለከት ኦቾሎኒ በማግኒዚየም በፋይቨር በኮፐር በቫይታሚን ኢና አርገኒን ንጥረ ነገሮች የበለጸገ ነው። ለውዝ ለልብና ለካንሰር በሽታዎች የሚያጋልጡን ፍሪ ራዲካልስ ወይም ነጻ ራዲካሎች ተብለው የሚጠሩትን ንጥረ ነገሮች ለማስወገድ ይረዳናል። ለውዝ የኮሌስትሮል መጠን ለማመጣት ይጠቅማል። ወይም ለውዝ የመጥፎ የኮሌስትሮል መጠንን ዝቅ ለማድረግ ይረዳል። የደም የስኳር መጠንን ያረጋጋል። ድብርትን ይዋጋል። የማስታወስ አቅምን ይጨምራል። በልብ በሽታ የመጠቃት እድልን ይቀንሳል። ከእርጅና ጋር ተያይዞ የሚመጣ የመርሳት ሕመምን ወይም የመጃጃት ችግርን ይከላከላል። ሌላው አቮካዶ ነው። አቮካዶ በሰውነታችን የሚገኙን የመጥፎ የኮሌስትሮል መጠን ዝቅ በማድረግ ረገድ አቻ የለውም። አቮካዶ በውስጡ ያዘለ ቫይታሚን ኤ ለልብ ህመም ለስትሮክ የመጋለጥ እድላችንንም በእጅጉ ይቀንሳል። እርጅናን ለመከላከልና የቆዳ ውበት ተጠብቆ እንዲቆይ ይረዳሉም። በአቮካዶ ውስጥ በብዙ መጠን የሚገኘው አንቲኦክሲደንት ቆዳ እንዳይሸበሸብና የሞቱ የቆዳ ሴሎች ራሳቸው እንዲተኩ ሲያግዝ፣ ካሮቲኖይድስ የተባለው ንጥረ ነገርም በቆዳ ላይ የሚታዩና የቆዳ ውበት የሚቀንሱ ምልክቶች እንዳይከሰቱ ያደርጋል። ክብደት ለመቀነስ ፍቱን ነው። አቮካዶ ለስኳር ህመምተኞች ተመራጭ ነው። በአቮካዶ ውስጥ በጥሩ መጠን የሚገኘው ፖታሲየም በደማችን ውስጥ ያለውን የግል ግሉኮስ መጠን በማመጣጠን በሰውነት ውስጥ የልብ ስራንና የስኳር መጠንን የተረጋጋ እንዲሆን ያስችላል። ሌላው ቀረፋ ነው። ቀረፋ ፈጥኖ እርግዝና እንዲፈጠር ከሚያደርጉ ምግቦች ውስጥ አንዱ ሲሆን ቀረፋን በምንመገበው ምግብ ላይ ጨምረን በመመገብ ወይም ሻይ ስንጠቀም ጨምረን መጠቀም እንችላለን። ቀረፋ ጸረ ኦክሲደንት ባህሪያቶች አሉት። ቀረፋ በጸረ ኦክሲደንቶች የበለጸገ ስለሆነ ሰውነታችን በነጻ ራዲካሎች ወይም ፍሪ ራዲካልስ ከሚደርስበት የኦክሲደቲቭ ጉዳት ወይም የኦክሲደቲቭ ጭንቀት ለመከላከል ይረዳል። ቀረፋ ጸረ ብግነትን ባህሪ ያለው ጥናቶች እንደሚያሳዩት ከሆነ ቀረፋ ብግነትን ለመቀነስ ይረዳል። ይህም የአርትራይተስ በሽታ ላለባቸው ሰዎች ከፍተኛ ጥቅም ይሰጣል። ቀረፋ ለልብ ጤና ይጠቅማል። ቀረፋ የመጥፎ የኮሌስትሮል መጠንን፣ የደም ግፊትን በመቀነስ ለልብ ህመም ያለንን ተጋላጭነት ይቀንሳል። ቀረፋ የደም የስኳር መጠንን ለመቆጣጠር ይጠቅማል። ቀረፋ የኢንሱሊን ሴንሰቲቪቲ እንደሚያሻሽልና ና የደም የስኳር መጠን ዝቅ እንደሚያደርግ ተረጋግጧል። ይህ ደግሞ የስኳር በሽታ ወይም ኢንሱሊን የመቋቋም ችግር ላለባቸው ሰዎች ጠቃሚ ነው። ቀረፋ ጸረ ባክተሪያ ባህርያት አሉት። ቀረፋ ካንሰር ለመከላከል ይጠቅማል። ቀረፋ የእውቀት ወይም የኮግኒቲቭ ተግባርን ለማሻሻል ይረዳል። ቀረፋ ክብደትን ለመቆጣጠር ይረዳል። የምግብ ስርዓተ ልመትን ወይም የምግብ መፈጨትን ይደግፋል። ጸረ ካንሰር ባህርያት አሉት። ለቆዳ ጤና ይጠቅማል። ሌላው እንቁላል ነው። እንቁላል በውስጡ ቫይታሚን ቢ ነው ኦሜጋ ስሪን ስለያዘ በፈለግነው ጊዜ ለመጸነስና ልጅ ለመውለድ እንድንችል ይረዳል። እንቁላል ሁሉንም የምግብ ንጥረ ነገሮች የያዘ ሲሆን የሌለው ነገር ቢኖር ቫይታሚን ሲ ብቻ ነው። ቫይታሚን ዲ የተባለው ቫይታሚን ብዙም በምግብ ውስጥ የማይገኝ ሲሆን በእንቁላል ውስጥ ግን በደንብ ይገኛል። እንቁላል ከፍተኛ ጥራት ያለው ፕሮቲኖችን መያዝ ብቻ ሳይሆን ሁሉንም አሚኖ አሲዶች በመያዝ ከሌሎች ምግቦች ተመራጭ አድርገዋል። በእንቁላል የሚገኘውን ፕሮቲንም የተጎዳ አብረው አሳትን ለመጠገን እንድንንቀሳቀስ የሚያደርጉትን ጡንቻዎች እንደ አክቲንና ማዮሲን አይነት ፋይበሮች ስራቸው እንዲሰሩ ማድረግ በደም ውስጥ ኦክሲጅንን ለማጓጓዝ ይረዳል። ሄሞግሎቢንን በመስራት በዋሶች ውስጥ በመቃጠል ሀይልን ይሰጣል። በሽታን ለመከላከል የሚጠቅሙ ኬሚካሎችን ለመስራት ይጠቅማል። በሰውነት ውስጥ የሚካሄደው ማንኛውም የኬሚካል መስተጋብር ለማፍጠን ይጠቅማል። ለእድገትና ወደ ልዩ ህ አስቀይርታ ይጠቅማል። እንቁላል በአዛቸው ንጥረ ነገሮች እንደ ቫይታሚን ኤ፣ ዚንክ፣ ሉቲን እና ዛግዛንቲን ንጥረ ነገሮች ለአይን ጤና በጣም ይጠቅማል። የምሽት መታወርን ይከላከላል። የአይን መድረቅን ያጠፋል። በእንቁላል የሚገኘው ዚንክ ሰውነታችን በቀላሉ ቫይታሚን ኤን መምጠጥ እንዲችል ይረዳል። እንዲሁም የሪቲናን ጤና ይጨምራል። የእይታ ጥራትን ይጨምራል። እንቁላል ኮሊንን፣ ቫይታሚን ቢ12ን፣ ፎሌትን፣ ቫይታሚን ቢ ሲክስን በመያዙ ለአእምሮ ወይም ለአንጎል ጤና ይጠቅማል። በእንቁላል የሚገኘው ኮሊን ወሳኝ ማይክሮኒትረንት ሲሆን ሰውነታችን አሴታይል ኮሊን እንዲያመነጭ የሚያደርግ ነው። አሴታይል ኮሊን ወሳኝ ኒውሮ ትራንስሚተር ሲሆን የማስታወስ ችሎታና የጥሩ ስሜት ሁኔታዎችን የሚቆጣጠር የሚጨምር ነው። እንቁላል ለልብ ጤና ይጠቅማል። ክብደትን ለመቀነስ ያግዛል። በእርግዝና ጊዜ በጣም ጠቃሚ ነው። ሌላው በፍጥነት እርግዝና እንዲፈጠር ከሚያግዙ ምግቦች ውስጥ ባቄላና ምስር ይገኙበታል። ባቄላና ምስል በውስጣቸው ፎሊክ አሲድና ሌሎች ወሳኝ ንጥረ ነገሮችን በመያዛቸው እርግዝና እንዲፈጠር የማድረግ አቅማቸው ከፍተኛ ነው። እንዲሁም ባቄላና ምስል በሰውነታቸው ውስጥ የሚገኙት ሆርሞኖች እንዲመጣጠኑ ያደርጋሉም። ሌላው የበሬ ጉበት ነው። የበሬ ጉበት በውስጡ ቫይታሚን ኤን፣ ቫይታሚን ቢ12ን፣ ቫይታሚን ቢን፣ ፎሊክ አሲድን፣ ዚንክን ይይዛል። እነዚህን ነገሮችን በተፈለገው ጊዜ መጸነስ እንዲቻል ያስችላሉም። ሌላው ምግብ የሱፍ ዘይት ነው። የሱፍ ዘይት በውስጡ ቫይታሚን ኢን ፎሌትን ዚንክን ይዟል። ይህ ደግሞ እርግዝና ትሎ እንዲፈጠር ያግዛል። ስለዚህ ለዚህ ዓላማ የምትፈልጉት ሰዎች በምትመገቡት ምግብ ላይ የሱፍ ዘይትን በመጨመር መጠቀም ይቻላል። ሌላው የብርቱካን ጭማቂ ወይም የወይን ጭማቂን መጠጣት ይሆናል። በእነዚህ ጭማቂዎች የሚገኙ ንጥረ ነገሮች የሴት ልጅ እንቁላል ወይም የሴት ልጅ የዘር ፍሬ እንዲመረቱ፣ ጥራታቸው እንዲጠበቅ ያግዛሉ። በተጨማሪም የወንድ የዘር ፈሳሽን ወይም የሴመንን ጤንነት ይጠብቃሉ። የብርቱካን ጭማቂ በአያዘው ፕሮቲን፣ ቫይታሚን ሲ፣ ፎሌት፣ ካልሲየም፣ ፖታሲየም፣ ፍላቮኖይድ፣ ካሮቲኖይድ፣ ቫይታሚን ሲ፣ ኢስትሪካሲድ የተለያየ ጥቅሞችን ይሰጣል። ፍክት ያለ የወጣት አይነት ቆዳ እንዲኖረን ይረዳል። ለልብ ጤና ይረዳል። ስር የሰደዱ በሽታዎችን እንደ ካንሰር፣ የስኳር በሽታዎችን ለመከላከል ይጠቅማል። በሽታ ለመከላከል አቅም ይጠቅማል። በአጥንት ለሚገኙ የደም ስሮዎች፣ ለጡንቻ መመስራት ይረዳል። ብግነትን ይዋጋል። ግፊትን ለመቀነስ ይጠቅማል። እንዲሁም ኮርቲሶል የሚባለውን የጭንቀት ሆርሞን ለመቀነስ ይረዳል። የወይን ጭማቂ በያዘው በፋይቨር፣ ኮፐር፣ ቫይታሚን ኬ፣ ቫይታሚን ቢዋን፣ ቫይታሚን ቢቱ፣ ቫይታሚን ቢሲክስ፣ ፖታሲየም፣ ቫይታሚን ሲ፣ ቫይታሚን ኤ፣ ማንጋኒዝ፣ ቤታ ካሮቲን የመጥፎ ኮልስትሮል መጠን በመቀነስ የደም ግፊትን በመቀነስ ለልብ ጤና ይጠቅማል። ጸረ ኦክሲደንት ባህሪ ያለው ጸረ ካንሰር ባህር ያለው፣ የስኳር በሽታን ለመከላከል ይጠቅማል። ለአይን ጤና ይረዳል። ሚሞሪ አቴንሽን ሙድን ለማስተካከል ይጠቅማል። ለአጥንት ጤና ይረዳል። የእርጅና ምልክቶችን ያዘገያል። ረጅም ዕድሜ እንድንኖር ይረዳል። የቆዳና የፀጉር ጤናን ይጠብቃል። ጤናማ እንቅልፍ እንዲኖረን ይረዳል። ሌላው ምግብ የአናናስ ጁስን መጠጣት ይሆናል። ተሎ ለማርገዝ ከሚጠቅሙ ምግቦች ውስጥ አንዱ የአናናስ ጁስ ሲሆን የአናናስን ጁስ አዘውትሮ መጠቀም እርግዝና ተሎ እንዲፈጠር ያግዛል። ሌላው ወተት ወይም እርጎን መጠጣት ይሆናል። ወተት ወይም እርጎን አዘውትሮ መጠጣት ተሎ እርግዝና እንዲፈጠር አስተዋጽኦ ያደርጋሉ። ከዚህም በተጨማሪ እርጎ ለአንጀት፣ ለሆድ ጤንነት ይጠቅማል። የከፍተኛ ፕሮቲን ምንጭ ስለሆነ ለጡንቻ ጥገና በጣም ጥሩ ነው። እንዲሁም ረዘም ያለ ጊዜ ሙሉነት ወይም የጥጋብ ስሜት እንዲሰማን ያደርጋል። ለአጥንት ጥንካሬ ይጠቅማል። በካልሲየም ወይም በቫይታሚን ዲ የበለጸገ ስለሆነ ለአጥንትና ለጥርስ ጥንካሬ አስፈላጊ ነው። እርጎ በሽታ የመከላከል አቅምን ለመጨመር ይረዳል። ለልብ ጤና ይረዳል። ክብደትን ለማመጣጠን ይረዳል። ለቆዳ ጤና ወይም ደግሞ የሚያበራ ቆዳ እንዲኖርን ይረዳል። ወተት ካልሲየምን፣ ፕሮቲንን፣ ቫይታሚን ኤን፣ ቫይታሚን ቢዋን፣ ቫይታሚን ቢ ሁለት ቫይታሚን ቢ አስራ ሁለትን ቫይታሚን ዲን፣ ኮሊንን፣ ፖታሲየምንና ማግኒዚየምን ይዟል። በወተት የሚገኘው ከፍተኛ ካልሲየም መጠን በቂ የሆነ ካልሲየም እንድናገኝ ይረዳናል። ለዚህም ነው በቀን አንድ ብርጭቆ ወተት የሚመከረው። ከአካል እንቅስቃሴ በኋላ ወተትን መጠጣት ለጡንቻ ጥንካሬና ለሁለንተናዊ ጥንካሬ ይጠቅማል። ወተት ሊኖሊክ አሲድን ስለያዘ ስብን በማቅለጥ ክብደትን ለመቀነስ ይረዳል። ከፍተኛ ካልሲየምና ቫይታሚን ዲን ስለያዘ ለአጥን ጥንካሬና ጤንነት ይጠቅማል። ወተት ላይ እርድን በመጨመር መጠጣት በሽታ የመከላከል አቅምን ይጨምራል። እንደ ጉንፋን፣ የአፍንጫ መታፈን አይነት ችግሮችን ያስወግዳል። ለውብ ቆዳ፣ ለጠጉር ጤንነት ይጠቅማል። በፖታሲየም ይዘቱ ምክንያት የደም ግፊትን ለማመጣጠን ይረዳል። ውድ አድማጮች፣ አሁን ያየናቸው አስር ምግቦች አዘውትራችሁ ብትመገቧቸው የወንድ ዘር ፈሳሽ ምርትን በመጨመ ይጀምር ለእርግዝና የሚረዱ ሆርሞኖችን በማነቃቃት በማመጣጠን የሴት የዘር ፍሬን ወይም እንቁላል ምርት ወይም ጥራት ላይ ስራ በመስራት የወንድ የዘር ፈሳሽን መጠን በመጨመር እንዲሁም ጤንነቱን በመጨመር ቶሎ እንድጸንሱ ብሎም ጤናማ የሆነ እርግዝና እንዲኖራችሁ ይረዳሉ። ስለዚህ ተመገቧቸው። ውድ አድማጮች ምግቦች መድኃኒት ናቸው። ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት በማድረግ ለሌሎች እንዲደርስ የበኩላችሁን ተወጡ። ውድ አድማጮች እስኪ በቅንነት ሁላችሁም ላይክ ላይክ አድርጉት። ይህም ቪዲዮ እንዲንቀሳቀስ በምንለቅበት ጊዜ መረጃ እንዲደርሳችሁ ከፈለጋችሁ የኖቲፊኬሽን ደወል ተጫኑ። ሌሎች ተመሳሳይ ቪዲዮዎችን ማግኘት ከፈለጋችሁ ከስር ዲስክሪፕሽን ሴክሽን ላይ ሊንኩን አስቀምጠናል። ሊንኩን ክሊክ በማድረግ መመልከት ይቻላችሁ። ስላዳመጣችሁን እያመሰገንን በሌላ ቪዲዮ ትላይ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።